ሸክላ ይደረግና የፋሚሊ ስሙ ይጻፍበታል። እንደውም እኔ እናትየው የተወለድበት ምናም ስጽፍ ስጡኝ ያልኩና አይ ላቭ ዩ ማይ ላቭ አይ ውል ሲ ዩ ዌን ማይ ደይ ካም ብዬ ይጻፍኩበት ማለት ነው። እሺ ቆይ እኔ ጎግል ላይ አሁን የእናንተ አንቺ ያደረግችበትን ሸክላ ማየት ይፈልግ ስሙን ብትነግሪኝ ጎግል ላይ ብጽፈው አይወጣልኛ? ማየት ፈልግ ማለት ከተቃጠሉ በኋላ ምንድን ነው የሚደረጉት?

ስ የሚከትበት ነገር ነው። እንደዚህ የተቃጠለውን አጥንት እንደዚህ ሆኖ ይመጣል። ከዛ እንስራ የሚመስል ሸክላ ውስጥ ነው በእንጨት እንደዚህ አጥ የተቃጠለውን አጥንት እንደዚህ እያነሳችሁ የምትከትት በእንጨት። ስለዚህ እንደዚህ ያረግሹ፣ የባልሽን ዊዝ ማይ ማዘር አንዴ ነው የምታነሺው። ሌላ እንትኖች ያደርጉታል። እኛ ብዙ ስላልሆነ ፕሮፌሽናሎቹ ይከቱታል። ከዚ የከተቱበትን ሸክላ ይሰጧቸዋል። አው ይቃጠላል ላሉ ከተቃጠለ በኋላ አጥንቱ ተለቅሞ በዚህ ሸክላ ይከተታል። ከዛ ራዲ አላቸው መቃብር ቤት አላቸው እዛ ውስጥ ያ ቤት ማለት ያ ቤት ማለት የተከራየ ነው ምንድን ነው ኖ ኖ ኖ ብለክ የመቃብር እኛ ሀገር መቃብር ቦታ ቴጅ የለ ቤተክርስቲያን ወይ መስጊድ አለ አጥንቱን ወስዳችሁ የሸክለውን እዛ ታስቀምጡትና ስሚጸሚበት ቪዚት ማድረግ ትችላላችሁ በአመት አንዴ እሺ ለዛ ለዛ ታዲያ ለምን ማቃጠሉ ምን አስፈለገ መቃብር ቦታ መያዙ ካልቀረ ይህ ሁሉ አይዝማ አንድ አንድ ሐውልት የፋሚሊን ሁሉ ይችላል። ቦታ ምንድን ነው የሚመስለው? ልክ ልሽ ያለው በውስጥ። ስሙን እኮ ብትነግርኝ እኔ ጎጋ ጎግል አወጣው ነበር። ስሙን አታቂው ጃፓኒስ ፋሚሊ በይ። ጃፓኒስ ፋሚሊ ግሬቭያርድ በይ፣ ና ጻፊ። ጃፓኒስ ፋሚሊ ግሬቭያርድ

አሁን ለስንት ቤት? አንዱ ለሁሉም ፋሚሊ ነው። እዚህ ስር እየወሰዳችሁ ሄዳችሁ ሸክላውን ማስቀመጥ እንደ ቤት አለ። እንደታች ክፍት ነው። በይ ወስደሽ መደርደር ነው። ሸክላው የቱ ካለው ክፍቱ በስር አለ። ከስር ነው ክፍቱ ከስር ድንጋዩ ክፍት ነው። እዛ ስር ማስገባት ነው። ፉካ ብላለች ስ ፉካ ብላለች። ሆነ አንድ ሰ አንድ ሰው አንድ ቤተሰብ ለምሳሌ አስራ አንድ ቢሆኑ የአስራ አንዱ እንትን እንደሆነ በምን ይታወቃል? ስም ይጻፍበታል። ሸክላው ላይ አልኩሽ እኮ። ገባኝ። አይዘረገፍም። እንደዛው ነው የሚቀመጡት እኮ። ስሙ ቢጠፋስ ማለት ሸክላው ላይ ቢለቅ? አይጠፋም። በፓርከር ነው የሚጻፈው። አይጠፋም። በምንድነው የሚጻፈው? ፓርከር በማይጠፋ ሸክላ እኮ ነው። ገባኝ እኮ። ግን ምናልባት ቀደሙ ከለቀቀ ከጊዜው በኋላ አይነቅም። አይነቅም። የእነሱ በጣም ስማርት ናቸው። እኔ ልንገርሽ፣ ሳቀብላት ለእናቴ እና ለሚሰጠው ሰውዬ ለሶስት እኔ ነኝ ተሸክሜ የሄድኩት እዛ፣ እዚህ ቦታ ማለት ነው። ከሳምንት በኋላ ነው የወሰድነው። እስከ ሳምንት እናቱ ቤት ነበር የተቀመጠው። ጎረቤቶች ውስጥ ሰዎች ምናምን እየመጡ ልክ እንደኛ አገር ለቅሶ የሚደረስ ታውቂያለሽ፣ በፖስታ ብር ይዘው ምግብ ይዘው ምናምን ይመጣሉ። እንደዚህ ያየሽ፣ እንደዛ የሚከተተው ድንጋይ ውስጥ ነው በሸክላ አንዱ ሐውልት አንዱ ሐውልት ለአንድ ቤተሰብ ነው። አንድ ነገር ልንገርሽ አቡዬ የባለቤቴ የባለቤቴ አያቶች እሱ የስድስት አመት ልጅ ሆነ ነው የሞቱት። የዛሬ 51 ዓመት አለ ፋካ ከተለስ ማህበር ውስጥ ያለሽ የት ነው እሱን ታዩ እነሱን ታያቸውና እኔ ልንገርሽ፣ እሺ። እና የባሌና ላንጀን ቦታ ላይ ስትለይ ነው አልኳት። እኔ ሙስሊም ነኝ ባሌ፣ እሱ ማለት ነው። እኔ እውነት እነሱ በህይወት ባይኖሩ ኖሮ የኔና የሱ ቢቀበረው ኢትዮጵያ ነበር ደብረ ዘይት ያሰራው መስጊድ አለ እሺ እሺ ቆይኔ ኢትዮጵያዊ ጃፓን አገር ቢሞትስ ብር አቅም ካላቸው ኢንሹራንስ ካላቸው በራሳቸው ብር ከሌላቸው ተዋጥቶ ይላካሉ ይላካሉ ያ ይላክስ ማንነቱ ቤተሰብ የሌለው አሁን በላስት የዛሬ ሰባት አመት የእንትን የቱርክና የሳውዲ ኤምባሲ መሬት ገዝቶልናል፣ ለሙስሊሞች መቀበሪያ። እኔ ባለቤት አዎ፣ አዎ፣ ኮንታክት አድርጊያቸው ነበር። ግን እናትየው ደስ አላላትም። እንደ ሰለመ አልነገራቸውም። ገባሽ? እሱ እኔ ራሴ ልንገርሽ፣ እህቶቼ በጣም ነው የደነገጡት። ድሮ እኔ እና ባለቤቴ ዊል ምትጽፊው የለም ኑዛዜ። አክሲደንት ደርሶብን አንድ ላይ ብንሞት እሱ እኔ ቀድሜ ከሞት እሱ ይልከኛል፣ እሱ ቀድሞ ከሞተ ደግሞ ያስተካክላሉ ካል ነበረን። ሬሳዬ እንዳይቀጠል ወደ ኢትዮጵያ እንዲላት ማለት ነው። የዛሬ ሀያ አራት አመት እኔ እንደዛ የተፈራረም ነው። ከዛ ልክ የዛሬ ሰባት ዓመት አወረድኩት ስላቸው እህቶቼ አበዱ። እኔ አልኳቸው በስደት ተንከራትች ያለው ሬሳ ኢትዮጵያ ይመጣም ሳይታማን የሚቀበረው አልኳቸው። እዚህ የሙስሊም ማህበር አለን፣ እሺ መስጊድ አለሰራው ብለሻል። ከዛ በፊት የሞቱ ሌሎች ዜጎች ይቃጠሉ ነበር። እንደ ጃፓኒ ሰዎች አይቃጠሉ፣ ብር ያላቸው ይሄዳሉ፣ የሌላቸውማ ይቃጠል። እኩሱ እኩ ያ የሌላቸው ይቃጠላሉ፣ ይቃጠላሉ። አኩ አስበሻዋል አንድ ኢትዮጵያዊ ቤተሰቡን ማያቅ ከሆነ ሞቶ ሬሳው እዛ ተቃጥሎ አጥንቱ አጥንቱ በቃ እሱ የቤተሰብ እንትን ስለማይኖረው የቤተሰብ ግሬቭ ስለማይኖረው አጥንቱ ይጣላል ማለት ነው። ተቃጥሎ አስክሪኑ ሌላ ዜጋ ሞቶ አስክሪኑ ተቃጥሎ አጥንቱ ቤተሰብ የለውም። ስለዚህ የቤተሰብ ግሬቭ ምናምን የምትሉት ነገር የለም። ሰው አጥንቱ ምን ይደረግ? የማህበር አለ የማህበር አለ የሆምለት ሰዎች ምናምን የማህበር አለ በላይ ሎንግ ፋሚሊ ካላቸው ለለቅሶ ካልደረስ ነው አሁን እንደኔ ባለቤት ማለት ነው። አምስት ቀን ያስቀመጡት አጎቶቹ የት ነው እኮ፣ የሚያስቀምጡት አምስት ቀን አስክሬኑ፣ እናቱ ቤት አንድ ክፍል ውስጥ አስክሬኑ። አይደለም የተቃጠለው፣ የተቃጠለው ነው። ሳይቃጠልማ ቤት አይመጣም። ለምን ከሆስፒታል ወደ ፊኔራል ሆም ነው የሚሄደው። እንዴት ይመጣል? ሬሳ ቤት አይመጣም። ጃፓን ነገር። ኦኬ፣ እሺ። ግን ሲቃጠልስ አሁን ጉግል ላይ ሳይ በሰው ተከቦ ነው የሚቃጠለው እና አይ በሰው ተከቡ አይቀጠልም። ከተቀጣለ በኋላ አጥንቱ ነው በጣም የሚገርምሽ ነገር ሲቀጠል ማንም አይ፣ አንቺ ትሰናበቻለሽ። በሊፍት ነው ይዘውት የሚሄዱት። በእሳት አይደለም ያቃጠሉት፣ በኬሚካል ነው የሚያቃጠሉት ጃፓን ሀገር፣ እንደ ህንድ ሀገር በእሳት ምናም። ሽታ ሲመጣ በጣም ሽታ የለው ምን የለው። ነጭ ነው የምታየው አጥንት ነው የምታየው በቃ ህንድ ነው ማለት ነው። በእሳት የሚያቃጥሉት ያየሁት ፎቶ። ያማ እነሱ ደሃ ናቸው። ቻይና እና ህንድ ነው በእሳት የሚያቃጥሉት። አዎ አቅም የላቸውም። እነዚህ እኮ በጣም ሀብታሞች ናቸው። ከጃፓን እና ከቻይና ማነው ሀብታም? ጃፓን። ስለዚህ በእሳት ነው የሚያቃጥሉት። አዎ፣ ህንዶች በእሳት ነው የሚያቃጥሉት። ቻይና ጃፓን ነው። ፊልም ላይ ነው ያየሁት ህንድ ሰው ፎቶ በእሳት ሲቃጠል ከበው ከባው ያቃጥሉኝ ብ ላይ እዚህ ሀገር አታይም እኮ አልኩሽ ሲመጣ አጥንቱን ነው የምታየው ከዛ አጥንቱን አጥንቱን ብቻ አቃጥለው በኬሚካል አጥንቱን ያመጡላቸዋል ቤተሰብ ጭነው አጥንቱን እና ይቆጥሩታል እኔ ፌንት ሰራ እንዴ ይሄ እግሩ ነው ይሄ ምናምን ነው ሲሉኝ እንዴት ይባላል እኮ ነው ይቆጠራል አጥንቱን ቤተሰብ ነው የሚቆጥረው አዎ ማለት እነው ሰዎቹ እንደሚቆጥሩት፣ ይሄ ነው እያሉ ነው የሚከቱት እቃ ውስጥ። እሺ ለምን ለካ እንዳይ ነው በእሳት ማቃጠል እያሉ ነው። ህንዶች ድሃ ስለሆኑ ሳይሆን ህንድና ቻይና ባህል ነው በእሳት ማቃጠል። ኧረ አይደለም ባህል አይደለም በእሳት ማቃጠል። አንቺ እየሸተተሽ እንዴት ባለው ድህነት ነው እንጂ ምልድህለምንየለ አንቺ ሲመጣ ደስ ሲል ብታይ ማለት ደስ ሲልሽ ምንም አይመስልሽም። እና ምንድን ነው ይዘው የመጡት ነው የምትይው። ልክ ልክ እንደ እንትን እንደምን በረዴ የነጣ ነገር ይሄ ውስጥ የግቢና አቡዬ አይተሽ የለ አፍተር ክሪሜትድ በይ አጥንት ነው የሚታይሽ። ሉሲ ነው የሚመስለው። ነጭ ነው፣ እንደምን ብርድ ነጭ ነው። ታ የለው ምን የለው ሆቴል ውስጥ ነው፣ ሆቴል ነው የሚመስለው። ቦታ የመሬት ጥበት ስላለባት ነው አስክሬን ታቃጥለው። አዎ የድሮዎቹ የድሮዎቹ ይቀበሩ ነበር። አያቹ፣ ባህል አይደለም ስልጣኔ ነው። እነሱ ጋር አስክሪን ማቃጠል መሪ ጥበት ስላለባቸው ስልጣኔ ነው እንጂ ድሮ ይቀብሩ ነበረ፣ ይቀብሩ ነበር። ሰምፒፕል ዱኢቲን ዩኬ ዩኬ። አንዳንድ ሰዎች በቃ የምትሉ ሰዎች ከፈራቸው እስክሪን እስክሩ ላታደረጉ ሞት ለማን ይቀራል? ነው ነው። ዩኬ ብቻ ዓለም አሜሪካም፣ ሁሉም ሀገር፣ ከኢትዮጵያ ከአረብ ሀገር ከሙስሊም ሀገር ውጭ ሁሉም ኢቨን ስዊዘርላንድ እኔ ጓደኛ ይባል ክሪሚትድ ነው የተደረገው። ሀሽ ቱ ሀሽ ምናምን ብለው አይወዱም መቀበር። እሺ እና ጃፓን ሀገር ሀሻቸውን በየወንዙ አይበትኑም። አሜሪካ ስዊዘርላንድ ምናምን ሀሽ ማለት የሬሳ ሀሽ ቱ ሀሽ ው አፈርነን እና አፈርን እንሆናለን፣ የሚሉ ሀሽ ቱ ሀሽ። እሺ ገባኝ። አሁን ሀሽ ምንድን ነው? አፈርነን እና ወደ አፈር ትመለሳለህ ግን ተሳሳቱ በጣም እኔ ስዊዘርላንድም ሁለት ጓደኞቼ ይባላል። አመድ ማለት ነው ሀሽ፣ አፈር አይደለም አመድ ነህና ወደ አመድ ትመለሳለህ ነው ጋይስ። አፈር አይደለም። እኛ ጋር አበሻ አፈር ነህና ወደ አፈር ትመለሳለህ ብሎ አበሻ የሚተርተው አፈር ውስጥ ስለምንገባኝ ነው። እኛ አበሾች ስንሞት አፈር ስለሚበላን አፈር ውስጥ ስለምንቀበር ነው። እነሱ ጋር ግን አመድ ስለሆነ የሚሆኑት ስለሚቃጠል አስክሬናቸው አመድ ስለሚሆኑ ሀሽ ሀሽ ይባላል እነሱ ጋ። እኛ ደግሞ አፈር ነህና ወደ አፈር ትመለሳለህ ነው። እነሱ ደግሞ አመድ ምህና ወደ አስ ይመለሳለ። እንደዛ ነው የሚሉት። ኤኒዌይ ካልቸር ሳይሆን የመሬት ጥበት ነው እውነቱ። እንደ ያን ያለሽ ሰው ትክክለኛ ነው። አዎ የሆነ ሰው ጽፎ ነው ስሙን አላነበብኩም። ጃፓን መሬት ላለባቸውን አስክሬን የሚያቃጥሉት ለበጣም። ጃፓን ማለት አቡዬ በኢትዮጵያ ትንሿ ክፍለ ሀገር የአርሲን ክፍለ ሀገር ነው የሚያክሉት። ህዝባቸው ግን ከኢትዮጵያ ይበልጣል ብለሽ ታምኛለህ? ብዛታቸው ጉግል አርገሽ። ሀገራቸው ትንሽ ሆና ግን ህዝቡ በጣም በጣም ይዋለዳሉ ማለት። በጣም አይሞቱማ፣ አይሞቱም፣ ቶሎ አይሞቱም። በመቶ ምናምን አመት ነው የሚሞቱት? አይሞቱም። እድሜያቸው ረጅም ነው አዎ። በአለም ላይ ረጅም እድሜ ያላቸው እነሱ ናቸው። ለምንድን ነው እንዴ የሚበሉት ነገር ይሽል ኢትንኬል ዚ ብዬ ሻል እኮ አቡ ቅጠላ ቅጠል ነው የሚበሉት፣ አሳ ነው የሚበሉት። ስጋ አይበሉም ብዙ ዘይት አይጠቀሙም። ስኳር አይጠጡም፣ ግሪንቲ ነው የሚጠጡት። ቡና ራሱ አይጠጡም። ቡና ራሱ ጥሩ አይደለም፣ አቡ ብዙ ቡና ጠጭ